ሰቡን ከድህነትና ከተረጅነት ያላቅቃሉ ብሎ ያመነባቸውን ስትራቴጂዎች እቅዶችና ፕሮግራሞች ነድፎ ዘርፈ ብዙ እንቅስቃሴዎችን እያደረገ ይገኛል። በገጠር ያለው የህብረተሰብ ክፍልም የምግብ ዋስትና ችግሩን በዘላቂነት ማስወገድ እንዲችል መንግስታዊና መንግስታዊ ያልሆኑ ድርጅቶችን በማስተባበር ለአርሶ አደሩ ብድር እንዲሰራጭ በማድረግ የገቢ ምንጩን ማሳደግ እንዲችል እየሰራ ነው። በገጠር የሚኖረውን የህብረተሰብ ክፍል መሰረት በማድረግም ለአርሶ አደሩ ብድር በመስጠት የምግብ ዋስትና ችግርን በዘላቂነት ለማስወገድ እና የተፈጥሮ ሀብት ጥበቃ ስራዎችን አጠናክሮ ለማስቀጠል እየሰራ ይገኛል። ይህን ህዝብን ተጠቃሚ የሚያደርጉ ተግባራትን ከሚሰሩ መንግስታዊ ካልሆኑ ድርጅቶች ውስጥ ደግሞ ካልም የተባለ መንግስታዊ ያልሆነ ድርጅት በዋናነት ይጠቀሳል። ድርጅቱ በዋናነት የአፈርና ውሃ ጥበቃ ስራዎችን አጠናክሮ በማስቀጠል የአረንጓዴ አሻራ ልማትን ይደግፋል። ከደን ልማቱ በተጨማሪም ተዘዋዋሪ ብድር በማበደር አርሶ አደሮች የምግብ ዋስትናቸውን እንዳረጋግጡ እያደረገ መሆኑን የብድር ተጠቃሚ አርሶ አደሮቹ ገልጸዋል። የተወለዱትን ግልገሎች ብቻ በዛኑ ዓመት መስከረም ላይ ሲሸጥ 27 ሺህ ብር ተግልግሎቹ ብቻ ነው። እናቶቹ ስድስት እናቶች ነበሩ። ስድስቱም እናቶች እንዳሉ መልሰው መጋቢት ላይ ሲደርሱ ሁሉም ወለዱ። ሁሉም ሲወልዱ ሁለቱን እናቶች ፍየሎች ብቻ አስቀረሁና አምስቱን እናትና ተነግልግሎቿቸው ሲሸጥ በሬ የለም ነበርና አንድ በሬ በ 55 ሺ ብር ገዝቼ በሬው በበሬው እያረስኳለሁ እነዛ ሁለቱ እናቶ ፍየል ላይ ደግሞ አሁን መልሰው 11 እናቱ ነው በትርፍ እና በኪሳራው ሳደማምር ወደ 121 ሺ ብር ደርሷል ብሩ ስለዚህ ይህን ድርጅት በጣም እያመሰግንና በጣም እያደግንበት ስለሆነ ከ30 ሺ ብር ተነስቶ በሬ የለለው ሰው በሬ ጥምዱ እንደገና ደግሞ እነዛም ፍየሎች አስቀምጦ 30 ሺ ብር 120 ሺ ብር መድረስ እንደገና ትርፎች አሉ ማለት መንግስት ለህዝብ ምን ያክል ይደግፋል የህዝብ ድርጅት ምን ያክል ህዝቡን እረርቷል በሚል ምን ያስቀምጣል አሰናል ይባላል። ዜሮ አስር ቀበሌ ነው። ያው ለመጀመሪያ ጊዜ 30 ሺ ብር ያው በእርባታ ከበጠር ያን ምድር በቃ ባግባቡ ምንም ወደ ሌላ ሀሮት ሳይል ፍየል ገዛሁ። እነዛን ፍየሎች ግልገል ወጠጤ ወጠጤ እንዲያዙ ግልገሎች ገዛኋቸው። እነዛን ወጠጤዎች በአጭር ጊዜ ወደ ሙክት ቀየርኳቸው። እናቶችም በመውለድ እነሱም ወደ ማድለባ አስገባኋቸው። እነዛን መንታ ወጠጤዎች ገዛቸው ብቻ እዳቸውን ያንን በአግባቡ መልሼ ካበቃሁ በኋላ አሁን 22 22 44 ሺህ ብር ሸጥኳቸው። 11 ፍየል አለኝ፣ ሶስት ወጠጤዎች ግልገል እና እስከ እናቶቻቸው ዘጠኝ አሉ። ይህን አርባ አራት ሺህ ብር ትርፍ ከፊጆሎቹ ውጭ በጥሬ ብር ማለት ነው። እሱን ለማዳበሪያ እና ከአልሞ በስነ ስርዓት ለተጠቀመበት ይጠቅማል። እኔ በዚሁ የልጎ ተፋሰስ ውስጥ ዜሮ አስር ቀበሌ ልጎ ተፋሰስ ውስጥ የሚገኝ አርሶ አደር ነኝ። እንደ ማንኛውም ምድር ተጠቃሚ በዚህ በካልም የሚያገኘሁት ብዙ ጥቅም ነገር አለ። 2015 ላይ ነው ብድሩ ነው የወሰድኩት። መጀመሪያ አንድ ወይፈንና እንዲ ግድር ገዛሁኝ። ከዛ ወይፈኑን ሽጬ አሁን የሶስት በጎችና አምስት ፍየሎች ገዝቼ እነዛን አሁን ወደ እርባታ ምንትን ብያለሁኝ። ላሚቱም እንዳለ ያቺ ግድር የነበረችው አንድ ወልድ ያለች አሁን መልሳ ደሞ መልሳ አርግዛለች። ተስር ተስር ደሞ ግልገሎችም ደሞ እየሸጥኩ ይገኛል። ብዙ ጠቀሜታ ነገር አለው። ብዙ ብዙ ማለት ነው። አሁን እነዚህ ደሞ በግምት እንኳን ቢሸጡ እነዚህ ደሞ እነዚህ የዛማ አምስቱም ሁሉም ማጠቃለሉ እንትን ቢባል በቃ ግማሽ ሚሊዮን ብር የሚደርስ ሀብት እያጠራቀሙ ቢል ላይ ነው ያሉት እነሱ ማለት ነው። በእነሱ ተነሳሽነት ነው አሁን ብዙ ለውጥ እያመጣሁ ነው ያለሁት። ብዙም ባላጠፋው ኑሮ ግማሽ ላይ ደርሻ ያለሁኝ ማለት ነው። አሁንም እንዳለሁ ለወጪ ለምናምን በቃ ምሸጠው ምለውጠው ተገልግሎቻቸው እንጂ ሌላ ነገር ምንም የማያወጣው ተቤት የማወጣው ነገር የለኝ። እነሱንም ደግሞ በቃ ወደ ሙከተም እየለወቁ ያለሁት ደረጃ ላይ እገኛለሁ። የከለላ ወረዳ ግብርና ጽህፈት ቤት ኃላፊ አቶ ጀማል ሙዬ የካልም ፕሮግራም በወረዳው ስድስት ቀበሌዎችን አቅፎ ህዝብን ተጠቃሚ የሚያደርጉ ስራዎችን እየሰራ መሆኑን ተናግረዋል። አጠቃላይ የካልም የፎራር ፕሮግራም በወረዳችን ከገባ ጊዜ ጀምሮ እየሰራቸው ያሉ በርካታ ስራዎች አሉ። እነሱን ስራዎች ያሉበትን ሁኔታ ለማየት ነው። ስለዚህ ፕሮግራሙ ያው እንደሚታወቀው በዋናነት የሚሰራው የተፋስ ህብረት ስራ ተቋማት ግንባታ እና እነሱ ማጠናከር ላይ መሰረት አድርጎ ነው የሚሰራው። ስለዚህ በወረዳችን ባሉ በስድስት ቀበሌዎች 17 የተፋስ ህብረት ስራ ተጠቃሚዎች ማህበርን አደራጅቶ በዛ ደረጃ ስራ እየሰራ ያለበት ሁኔታ ነው ያለው። ስለዚህ በነዚህ በስድስቱ ቀበሌዎች ወይም ደግሞ በ17 የተፋስ ተጠቃሚዎች ህብረት ስራ ማህበራት ውስጥ ሚሊ ካለው የተፋስ ተጠቃሚ ዘጠና ሁለት ፐርሰንቱን የማህበር አባል አድርጎ የተለያዩ ስራዎችን እየሰራ ነው ያለው። በዋናነት ከአፈርና ውሃ ጥበቃ ጋር በተያያዘ የሚሰራቸው በርካታ ስራዎች አሉ። ከዲኑ ልማቱ ጋር በተያያዘ ያው ግሪን ኢኮኖሚ ከመገንባት አኳያ አስተዋጽኦ አለው። ከዛም ባሻገር አሁን ዛሬ የምናየው የአፈር ልምነት ማሻሻያና ምርትና ምርታማነትን ለመጨመርና ሰው ወዲ ኦርጋኒክ ወዲ የሆነው አግሪካልቸር ትራንስፎርም እንዲያደርግ አስቦ የቨርሚ ኮምፖስት ስራ ወይም ደግሞ የአፈር ለምነት ማሻሻያ ስራ ላይ ስራ ይሰራል። ከዛም በተፋሰስ ማህበራቶች ውስጥ የተለያዩ መሰረት ልማቶችን ይሰራል። የመንገድ ስራ ይሰራል፣ የውሃ ስራ ይሰራል እና በርካታ ስራዎችን በመስራት በኩል በወረዳችን ትልቅ ድርሻ ካላቸው ፕሮጀክቶችና ፕሮግራሞች የመጀመሪያው ደረጃ የሚይዘው የሚይዝ ፕሮግራም ነው ማለት ነው። እንግዲህ ከገባ ጀምሮ በወረዳችን ኒር ወደ ከሃያ ሚሊዮን ብር በላይ ካፒታል ለተፋስ ማህበሮቹ ለቋል። እነዚያ ተፋስ ማህበሮች የስራ ዕቅድ አውጥተው በዋናነት የድሃዎቹን የማህበረሰብ ክፍሎች በመምረጥ የተዘዋሪ ብድር አገልግሎት እንዲያገኙ በማድረግ በመረጡት የስራ አማራጭ ሀብትና ንብረት እንዲያፈሩ፣ ጥሪት እንዲያፈሩ በማድረግ በኩል ትልቅ ስራ እየሰራ ያለበት ነባራዊ ሁኔታ ነው ያለው ቅድም ፎካላችን ሲናገር እንደነበረው በእርባታው ዘርፍ በመሰማራት በጣም ውጤት ያስመዘገቡ አርሶአደሮች አሉ። በመስኖ ልማቱ በመሰማራት ውጤት ያስመዘገቡ አርሶአደሮች አሉ። ከፍተኛ ሆነ የውሃ የመጠጥ ውሃ የንጹህ መጠጥ ውሃ ችግር ያለባቸው የተፋሰስ ተጠቃሚ ማህበሮቹ ማነው የንጹህ መጠጥ ውሃ ችግራቸው ተቀርፎላቸው ሴፍ የሆነ ውሃ ንጹህ መጠጥ ውሃ እያገኙ ያለበት ነባራዊ ሁኔታ ነው ያለው። እንግዲህ ዛሬ ወዲ የመጣንበት ቀበሌ እና ተፋሰስ ማህበር ስናይ ያው የልጉ ተፋሰስ ማህበር ነው። ወረዳችን ካሉ 17 ማህበሮች በግንባር ቀደምትነት በሞዴልነት የሚታወቅ ማህበር ነው። በጣም በርካታ ስራዎችን ይሰራል። ቅድም እንደተነገረው የስድግቶች ማስቆምና ሰው የእንስሳት አመጋገብ ዘዴውን እንዲያሻሽል ከቴ ኢንዲኬሪ ሲስተም እንዲጠቀም የመሬቱን ምርታማነት በተለያየ መንገድ እንዳይሸረሸር እና ያፈር ለምነት እንዲሻሻል በርካታ ስራ ሰርተዋል። ከዛው ጋር ተያይዞ የአግሮፎረስተሪ ስራን በመስራት ለመሬት ምርታማነት ወይም ለምርት መጨመር አስተዋጽኦ የሚያደርግ ስራ ሲሰሩ ቆይተዋል። ከዚም ባሻገር ይሄ አሁን የምናየው የቨርሚ ኮምፖስት ማባዣ ማዕከል ነው። እንግዲህ አላማው ይህንን ቨርሚ ኮምፖስት እዚህ ላይ ካበዛን በኋላ ወደ ተለያዩ የተፋሰስ ተጠቃሚ ማህበር አባላቶች ማድረስና ሁሉም አባላት ከዚህ ከቨርሚ ኮምፖስት ተጠቃሚ እንዲሆኑ ማድረግ ነው አንዱ። ከዚም ባሻገር በወረዳችን ከፕሮግራሙ ከታቀፉት ቀበሌዎች ውጭ ባሉ ወረዳችን ቀበሌዎች ልምድ ተወስዶ ይህንን በሪም ኮምፖስት እያባዙ ምርትና ምርታማነት ከማሳደግ አኳያ ያለውን አስተዋጽኦ በመብር ገንዘብ ምርትና ምርታማነትን ለማሳደግ ትልቅ ስራ እንዲሰሩ ማድረግ ነውና አላማው። ስለዚህ ማባዛት ስራው ተጀምሯል። በወረዳችን ካሉ ተቋማቶችም የቴክኒክና ሙያ የሚባለው ተቋም ተማሪዎቹን አስተምሮ እዛ እሱ ኮሌጅ ያሉ ተማሪዎች ደግሞ በየቤተሰቦቻቸው ይህን የኤክስቴንሽን አገልግሎት ሰርተው ሰው ከዚህ ጥቅም እንዲያገኙ ታሳቢ ኪሎ በአራት መቶ ብር ወህዶ እዛ የማባዝ አስራ እየሰራ ነው ያለው በተፋ በክላስተር ደረጃም ወደ 34 አርሶ አደሮ ተደራጅተው ከዚህ ከቨርሚ ኮምፖስት ጥቅም እንዲያገኙ እየተደረገ ያለበት ሁኔታ ነው ያለው። እንትኑ በዚህ ታጥሮ አይቀርም። ወደ ሌሎች የተፋሰስ ህብረት ስራ ማህበራቶች የማዛመት እና የማራባት ሁሉም ተፋሰስ ህብረት ስራ ማህበራቶች ውስጥ ያሉ ተጠቃሚዎች ይህን አገልግሎት ተጠቃሚ እንዲሆኑ ማድረግ እና በወረዳ ውስጥ ወደ ያሉ ቀበሌዎች የማባዛት ስራ እንዲሰራ ስለሚሆን በዛ ደረጃ ስራ እየተሰራ ያለበት ሁኔታ ነው ያለው ከዚህ ባሻገር ያው እስካሁን ወደ 726 የሚደርሱ የተፋስ ማህበር አባላቶች የተዘዋዋሪ ብድር አገልግሎት አግኝተዋል። ያው ቅድም እንዲያልኩ ተቋማት ግንባታ ላይ ስራ ተሰርቷል። የማህበር አባል የሆኑ አርሶ አደር ተጠቃሚዎች አሉ። እነዛ እንግዲህ ያው የተፋስ ሊቀመንበሩ የማህበር ሊቀመንበሩ ሲናገር እንደነበረው የብድር መጠና የድህነት መጠናቸው ታሳቢ እየተደረገ የብድር አገልግሎት እያገኙ የኑሮ መሰረታቸውን እንዲቀይሩና የኑሮ ሁኔታቸው እንዲያሻሽሉ ስራ እየተሰራ ያለበት ሁኔታ ነው ያለው 724 የሚደርሱ ተጠቃሚዎች በተለያዩ ፓኬጆች የብድር አገልግሎት አግኝተው ስራ እየሰሩ ያሉበት ሁኔታ ነው ያለው። ከዚህ ውስጥ እንግዲህ ፕሮግራሙ ሴቶች ላይ ትኩረት አድርጎ ስለሚሰራ ከ724ቱ 61 ፐርሰንት የሚሆኑት ሴቶች ናቸው ማለት ነው። ስለዚህ በተለያየ መንገድ ሴቶችን ማበረታታት ሴቶችን ከማህበሩ የሚያገኙትን ተጠቃሚነት የማሳደግ የውሳኔ ሰጭነት አቅማቸውንም እያደገ እንዲሄዱ ማህበር አመራሮች እንዲመጡ የማድረግ እና በጥቅሙ ውስጥ ከፍተኛ ተሳታፊ እንዲሆኑ በማድረግ በኩል ከፍተኛ ስራ እየሰራ ያለ ፕሮግራም ነው። በዚያ ደረጃ ማህበረሰቡ ላይ ተጨባጭ ለውጥ እያመጣ ያለ ፕሮግራም ነው። እንግዲህ ቀጣይ ቀበሌዎችንም ተፋሰስ ማህበሮችንም እያሰፋ በወረዳችን ትልቅ ስራ እንደሚሰራ ታሳቢ እና ተስፋ በማድረግ ፕሮግራሙ የሰራቸውን ስራዎች ዛሬ በዚህ ደረጃ ለማየት ሞክረናል ማለት ነው። ገብረ ኢየሱስ ኃይሉ ይባላለው የከላላ ወረዳ ግብርና ጽህፈት ቤት የካልም ወራር ፕሮግራም ፎካል ነኝ። በከላላ ወረዳ ስድስት ቀበሌዎች ላይ ፕሮግራሙ ከ2013 ጀምሮ ስድስት ቀበሌዎችን አቅፎ 17 ተፋሶች ላይ እየሰራ ይገኛል። ከዚህም ውስጥ አንዱ የልጎ ተፋሰስ ተጠቃሚዎች ህብረት ስራ ማህበር አንዱ ነው ማለት ነው። ይሄ ቨርን ኮምፖስት ማባጃ ማዕከል የሰራንበት አንዱ የልጎ ተፋሰስ ነው ማለት ነው። ስለ እዚ ልጎ ተፋሰስ ላይ በ752 ሺህ ብር ከፕሮግራሙ ባገኘነው የገንዘብ ድጋፍ ተገንብቶ ስራ ላይ ይገኛል ማለት ነው። በዚህም ወደ 34 የሚሆነው አርሶ አደሮች ላይ ለተሞክሮ የሚሆን በዚህ አመት ክላስተር አዳራሽተን ወደ ስራ እንዲገቡ እየተደረገበት ያለበት ሁኔታ አለ። እንደሚታየው እዚህ ያለ የቨርሚ ኮምፖስት በጥሩ ሁኔታ ላይ ያለበት ሁኔታ አለ። ይህንን ወደ እዚህ ማዕከል ላይ ብቻ ሆኖ እንዲቀር አይደለም የኛ ስራችን በተለይ በ ሁሉም በቀበሌው በወረዳው ውስጥ ያሉ 33ቱም ቀበሌዎች ከዚህ ተሞክሮ አግኝተው በየአካባቢያቸው እንዲወስዱ ነው የምናምፈልገው። ከዚህ አንፃር እዚህ ያሉ የተፋሰስ አመራሮችም ለተለያዩ በተለይ ለከለላ ወረዳ የሚገኝ ፖለቲክ ኮሌጅነሱ በኪሎ በአራት መቶ ብር ሂሳብ እንደዚህ ለተሞክሮ ተሞክሮ መሆን የገዙበት ሁኔታ አለ ይታለና፣ ልክ በዛ መንገድ እንዲሰሩ ነው የምንፈልገው። በአጠቃላይ ካልም ፕሮግራም ከገባ ጀምሮ ለህብረተሰቡ የሚታይ አስተዋጽኦ አበርክቷል። ለምሳሌ በተዘዋዋሪ ብድር አርሷ አደሩ ኑሮውን እያሻሸለ ነው የሚገኘው። እዚህም የተለያዩ አርሷ አደሮችን የምናያቸው ይሆናል። በሌላ ቀበሌ ዜሮ 15 ቀበሌ እንኮይበር የሚባል 2014 ላይ በሰጠነው ብድር አሁን ባለፈው 2016 ላይ ወደ 845000 ብር ድረስ ትርፍ ያገኘበት ሁኔታ አለ። 2014 ላይ ወደ በእርባታ ሰጠነው ከ49000 ብር ትርፍ አገኘ። ከዛ በኋላ ወደ መስኖ ልማት ገብቶ ወደ 845000 ብር የደረሰበት ሁኔታ አለ እና እንደዚህ አይነት አርሶ አደሮችን ተሞክሯቸውን እየቀመር የምንሄድበት ሁኔታ አለ ማለት ነው። በአጠቃላይ ስድግጦሽን ነጻ በማድረግ በተለይ ፕሮግራሙ የገባው ተፋሰስ መሰረት አድርጎ ስለሆነ ስድግጦሽን ነጻ በማድረግ ህብረተሰቡ ከተፋሰሱ የሚያገኘውን ጥቅም እያሳደግን የምንሄድበት ሁኔታ ይፈጠራል ማለት ነው። አመሰግናል። ስሜ መሀመድ ሲሳይ ይባላል። በ09 ቀበሌ የ09 ቀበሌ ግብርና ጽፈት ቤት ኃላፊ ነኝ። በዚህ በኛ ቀበሌ ወደ አምስት ተፋሰሶች አሉ፣ አምስቱም የካልም ተፋሰሶች አሉ። በዚህ በልጎ ተፋሰስ ደግሞ ይህን ቨርሚ ኮምፖስት እንዲገነባ ሼድ የተሰጠን አለ። ለዚህም ሼድ የሚሆን ወደ 752 ሺ ብር የፈጀ ግንባታ ተገንብቷል። ከዛም ባለፈ ደግሞ ቨርሚዎቹንም አምጥተን በዚህ አርሶ አደሩ ሰርቶ ማሳያ እንዲሆኑና እያንዳንዱ አርሶ አደር በየቤቱ እንዲሰራ የተነጋገርንበት ሁኔታ ነው ያለው። ከዛም ባለፈ ይህን ቨርሚ ኮምፖስት ያመጣ ነው ከቃሉ ወረዳ ነው። እኛ በዚህ አምጥተን አርሶ አደሩ ልምድ እንዲወስድ ለሌሎችም አሁን ላይ ከቴክኒክን ጭምር በ400 ማለት ነው ኪሎውን 400 ብር እያሰራጨን ያለንበት ሁኔታ ላይ ይሄ የሰርቶ ማሳያና አርሶ አደሩ ልምድ የሚወስድበት ነው። ለዚህም ደግሞ የሚሆን በዚህ እንደተሞክሮ የምንሰራበት 34 አርሶ አደሮችን ለይተን በቨርሚ ኮምፖስት ምርታቸውን እንዲያሳድጉ የምንሰራበት ሁኔታ ነው ያለው። ከዛም ባለፈ አርሶ አደሩ በካልም ምን ያህል ጥቅም እንዲያገኘ እና ሌሎችን ተዘዋዋሪ ብድሮችንም ጭምር እየሰራንበት ያለንበት ሁኔታ አለ በአምስቱም ተፋሰስ። ነገር ግን እዚህ ላይ ልጎ ላይ የተሻሉ ስራዎችን እየሰራንበት ያለንበት ሁኔታ አለ። ከቢሮ ግንባታ ጀምሮ ሁሉንም ነገር በፕሮጀክቱ የተጠናቀቁ ስራዎች አሉና፣ ነገር ግን እዚህ አሁን ላይም ቢሆን ቨርሚው ላይ አርሶ በልምድ ልውውጥ ያሳየንበት ሁኔታ አለ። ሌሎችም አካላቶችም ልምድ ልውውጥ እንዲወስዱበት ያደረግንበት ሁኔታ ነው ያለው። ይህን በየቤቱ እያንዳንዱ አርሶ አደር አዘጋጅቶ በቀላል ነገሮች ቤቱ መስራት እንደሚችል የተግባባንበት ሁኔታ ነው ያለው።